ላለፉት 14 ዓመታት ከሕይወት የተማርኳቸውን በመውጣት በመውረድ ሳደርገው እምቢ ሲለኝ ስሞክረው እምቢ ሲለኝ ቁጭ ብዬ ወደ መረዳት ወደ ማስተዋል ስመጣ የገቡኝን ስተገብራቸው አንድ ጊዜ አይደለም ደጋግመው ውጤት ያመጡልኝ መንገዶች ብነግርህ ታደርገዋለህ ሆይ? የመጀመሪያው መነሻ ቦታ እንዲህ አይነት ጥያቄ ለሚጠይቀኝ ሰው አሁን ነገሮችም እየሰራህበት ባለው መንገድ ውጤት ለማምጣት መጣርን እርግፍ አድርገተው እስካሁን ውጤት አላመጣልህም አይደል? የዛሬ ዓመትም ሞከርከው አላመጣም ውጤት። የዛሬ ሁለት ዓመትም ሞክረው ነበር አላመጣም። ጉልበቱ አልቀረልህም የምትፈልገውም ውጤት አልመጣም። የሞኝ ግግምና ሆነ አይደል? አንተ ደጋግመ ደጋግመ የምታደርገው ነገር እርግፍ አርጋቸው እናተዋቸው፣ ከባዶ ሜዳ ጀምር። እርግጠኛ ሆኜ እነግርሃለሁ ያንተን መላ እስካሁን የተከተልከውን መንገድ ውጤት ያላመጣልህን፣ ግን ደግሞ ያስማጠህን፣ ያስጣረህን ያስለፋህን መንገድ ቶውና ቀጥዬ ከምነግርህ ነገር ጀምር። በሕይወት ውስጥ ለውጥ ማምጣት ከፈለግ፣ በልብህ ውስጥ የሚያሞቅህን ነገር አውጥተህ በውጭ በኩል ወደ ውጤት መለወጥ ከፈለግ፣ ወደ ተሳካ ግብህ እውን ወደሆነ ራዕይ ከዚህ ከሰማህበት ደቂቃ ጀምሮ የምታቆመው አንድ ነገር ማሳበብ። መጀመሪያ ማሳበብ ምን ማለት እንደሆነ ልንገር። በደመ ነፍስ እንዴት አይነት መረዳት ያላቸው ሰዎች እንደሚያሳብቡ ልንገር። ላይ ላዩን ስታየው ትክክለኛ ነገሮችን የመተንተኛ መንገድ ይመስላል ማሳበብ፣ ላይ ላዩን ለሚያይ ሰው በደመነፍስ ነፍስ ግን ያ የሚያሳብበው ሰው እያሳበበ ባለበት ሰዓት በውስጥ በኩል ያን የሚነዳው ደመነፍሳዊ ፓተር ፓተርን ምን እንደሚመስል ላሳይ? የሌሎችን ሰዎች ልምድና የህይወት ተሞክሮ ከሩቁ አይተ የገመትከውን ነገር ወስደ ተግብረ ውጤት አላመጣለ ሊሆን ይችላል ከዛሬ በኋላ ውጤት ማምጣት ከፈለግ እንዲህ ስለሆነ ነው እንዲህ ያላደረግኩት የምትለውን ነገር በሙሉ ታቆምና አንድ ጥያቄ ብቻ ራስህን ትጠይቃለህ? እንዴት ባደርግ ነው ይሄን ውጤት የማመጣው እንዴት ባደርግ ነው ይሄን ራእይ የማሳካው እንዴት ባደርግ ነው ይሄን ቢዝነስ የምገነባው? የማትጠይቀው ጥያቄ ደግሞ በአንጻሩ ምን ይሆናል መሰለ እንዲህ አይነት ቢዝነስ መገንባት ጀምሬ ነበር፣ ወይም ለመገንባት ፈልጌ ነበር። እንዲህ አይነት ሕይወት ለመጀመር ፈልጌ ነበር፣ ግን እንዲህ የለኝም የለኝም፣ አላውቅም፣ ልምድ፣ እውቀት፣ ገንዘብ እያልን የምናሳብበውን ነገር ሙሉ በሙሉ እናቆምና እንዴት አድርገን ልናሳካው እንደምንችል ያን የምናስበውን ነገር ብቻ ራሳችን እንጠይቃለን። አሁን እንግዲህ ደመነፍሳዊ ፓተር ነው ላሳይ እና ለምን አሁን ምለውን ነገር እንደምላሳይ አንድ ሰው ላደርግ አልቻልኩም የፈለግኩትን ነገር ላደረግ አልቻልኩም ለምን ቢባል እንደዚህ አይነት ምክንያት ስላለ ነው ስትል፣ ምክንያቱ በመኖሩ ምክንያት አላደረግኩትም አላደረግኩትም ይቻላል፣ ወደፊትም አላደርገውም በዚህ ምክንያት ነው ያላደረግኩት ብለህ ለሌሎች ሰዎች ምክንያት እየሰጠ ነው። ምን ማለት ነው? ሳብኮንሽየስሊ አላደርገውም፣ አልችለውም፣ ከአቅሜ በላይ ነው ስለዚህ በንግግር እያወራ ነው ነው እንጂ በደመነፍስ የቆረጠ የተወሰነ ያለቀለት ውሳኔ ነው ማለት ነው። አይ አም ና ጎንግ ቱ ዱ ኢት። ስለዚህ ስለዚህ ጉዳይ ለምን ማውራት አስፈለገ? ልታደርገው ማትፈልግ ከሆነ ፍላጎቱ ደግሞ እስካሁንም ድረስ ካለ ሁለቱ ከሁለቶቹ መካከል አንድ ነገር ብቻ ከሆነ ማድረግ ያለብን ወይ ፍላጎታችንን ባወጣን መንገድ ወጥተን ባወረደን መንገድ ወርደን ያስከፈለንን ዋጋ ከፍለን ማድረግ ነው። አንደኛው ይሄ ነው። ሁለተኛው በቃ ይሄን ነገር አልችለውም ብሎ እርግፍ አድርጎ መተው ነው። ሁለቶቹ መካከል ምንም ነገር የለም። ወይ እናደርገዋለን ወይ አናደርገው፣ ወይ እናሳካዋለን ወይ አናሳካው፣ ወይ ወስነን ያን ህይወት እንከተለዋለን ወይ ወስነን ያን ህይወት ትተን ሌላ ነገር እንከተላለን። ከሁለቶቹ መካከል መካከል ለዜሮ እና አንድ መካከል ሌላ ሙሉ ቁጥር የለም። ይሄ ብቻ ነው ልናደርግ የምንችለው ነገር። ስለዚህ በደመ ነፍስ አላደርገውም ነው እያለ ያለው ይሄ ሰውዬ ምክንያት አመጣ ማለት አሳበበ ማለት አትፍረዱብኝ፣ ማድረግ ያልቻልኩት ወይም ማድረግም የማልችሉ ወደፊት በዚህ ምክንያት ነው እያለ ነው ያለው። ይሄን ሰው ሌሎች ሰዎች ተረድተውታል። ለምን ቢባል አብዛኛው ሰው እንዲሁ አሳቦ አላማውንና ህልሙን የተወሰው ነው፣ ይረዱታል። እነዛ ሰዎች ከንፈራቸውን እየመጠጡ እውነትህን እኮ ነው፣ እኔም የሚገርመሃል፣ አሳካለሁ ብዬ ስራይን ትቼ እንዲህ አድርጌ ወጥቼ ወርጄ ይኸው አላሳካው ሰዎች እኮ ቅዠታቸውን ነው የሚቃዡት። ዝም ብሎ ማይጨበጥ መሬት ላይ የማይወርድ ነገር ነው የሚያወሩት፣ ለምን አተውም በቃ የሚሉ ሰዎች ስለሆኑ በአብዛኛው መሬት ላይ ያሉት። ይሄ ሰው ልክ ይሄን ሲል ከሀላፊነት ነፃ ያደርጉታል የሰሙት ሰዎች። ግን እርግጠኛ ሆኜ ልንገር አንድ ነገር፣ ማሳበብ ከከንፈሬ ላይ እስካልተቋረጠ ድረስ በገዛ ምላስህ ለምን ልታሳካው እንዳልቻልክ የፈለከውን ነገር እስከተናገርክ ድረስ ቨርባላይዝ ካረ ቃል ፈጥረ ለምን እንዳልቻልክ እስከተናገርክ ድረስ አታደርገውም። ደመነፍሳዊ ፓተርንህ እንደማታደርገው እርግጠኛ ያደርግሃል። ለምን ብትል የሆነ ነገር ትሞክራለህ፣ ወዲያው ያ በራስህ ላይ የተናገርከው ነገር ጠቅላላውን የሰውነትን ኢነርጂ አንቀሳቅሰዋል፣ የጀመርከውን ትተህ ወደ ነበርክበት ትመለሳለህ። ማሳበብ ጀመርክ ማለት ገና ከከንፈሪ የማሳበብ ነገር ሲወጣ አውቃለሁ ልታደርገው እንደማችል። አንድ ጂም ሮን የሚባል ሰው ምን ይላል መሰለህ? በዚህ ዓለም ላይ የትኛውም የህይወት ግብ ማሳካት ይቻላል። አሳካለሁ ብለህ ካልክ መንገዱን ከፈለክ ወደዛ ወደምትፈልገው ቦታ የምትደርስበት መዳረሻ የሚወስድህ የሆነ መንገድ አለ። ልትሆነው የፈለግከውን ነገር የምትሆንበት የሆነ መንገድ አለ። እስካሁን አታውቀውም። የምታማክራቸው ሰዎችም አያውቁት ይሆናል የምታነባቸው መጽሐፍቶች አይመልሱልህ ይሆናል ግን የሆነ መንገድ አለ። ይሄን በጨለማ ውስጥ ዳብሶ እንደ መንካት አይነት የህይወት ልምምድ ያለፉበትና ብርሃን ያዩ በዚህ ዓለም ላይ ውጤት ያሉ ያመጡ ሰዎች አሉ አሉ መሬት ላይ። ስለዚህ መንገድ አለ። ላርገው ካልክ ከወሰንክ፣ ብቸኛው የህይወት አማራጭ ያን የፈለግከውን ነገር ማሳካት ከሆነ ዩ ር ጎንግ ቱ ፋይን ዋይ አለ መንገድ። ኦኬ በሌላ በኩል ደግሞ ማድረግ ፈልጌ ነበር ግን መንሻ ካፒታል የለኝም ግን በነገራችን ላይ ሰበብ እውነት ነው ውሸት ነው አይደለም ገንዘብ የለኝም ያልከውም እውነት ነው ልምድ የለኝም ያልከውም እውነት ነው የሚረዱኝ ዘመዶች የሉኝም ያልከው እውነት ነው የቢዝነስ የህይወት ልምድ የለኝም ያልከው እውነት ነው ስጀምረው ያስፈራኝ ያልከው ያልከው እውነት ነው እነዚህ ነገሮች በሙሉ እውነት ናቸው ግን ምን እናርግ ነው አሁን ጥያቄው ገብቶሃል አይደል እውነት ናቸው ልክ ነው እውነት ናቸው ብለን መስክረን በፈራጁ ዳኛ ፊት ተናግረው ወደ ቤታችን እንሂድ ወይስ ይግባኝ እንጠይቅና ሌላ ቦታ እንሄድ? ወድ ዩ ቲንክ? ይህን አንተ ነው የምትወስነው። ብዙ ሰዎች እንግዲህ የሚታለሉት በኢጓቸው የሚበሉት እዚህ ቦታ ላይ ነው። እውነት ናቸው ግን ምን ይሁን ነው ጥያቄው። እነዚህን ውስንነቶች እነዚህን እውነት የሚመስሉ ወይም እውነት የሆኑ ከልካይ የሆኑና መንገድ ዘጊ የሆኑ ተጨባጭ ምክንያቶች አልፈን ህልማችን እናሳካ ወይስ እንተዋቸው ነው ጥያቄ። አደርጋለሁ ካልክ ስቶፕ ኤክስኪዚንግ ፍሮም ዚስ ሞመንት ኦንወርድ። እኔ ይሄን እቺን ብቻ ማለት ነው አራቱን ትቼ እቺን አሁን የምናወራባትን ብቻ ወደ ውስጥ ጥልቀት ማስረጽ የሚችልበት የሆነ እውቀት የሆነ ቴክኒክ የሆነ መሳሪያ ቢኖረ ይኖሮ እቺ ብቻ ብትሰርጽብህ ከዚህ ደቂቃ ጀምሮ ከምላስህ ላይ የማመካኘት ድምፅ የማይሰማ ቢሆን ህይወትህ ለአንዴና ለመጨረሻ ጊዜ ይለወጣል። እና አላመካኝ ምን ላርግ ካልክ ምን ታደረግ መሰለህ፣ ልትተወው ከፈለግ አመካኝ። ሰዎችም እንዳይፈርዱብህ አንተም የጥፋተኝነት ስሜት እንዳይሰማ አመካኝ። መተው ከፈለግ ላድርገው ካልክ ግን ማመካኘት ታቆምና የምትጠይቀው ጥያቄ አንድ ብቻ ይሆናል። እንዴት አድርጌ ነው ለዚህ ልገነባ ላሰብኩት ቢዝነስ ገንዘብ የማገኝ ፈልግ፣ መልሳለህ። እንዴት አድርጌ ነው ይህን ፕሮዳክት፣ ይህን ሀሳብ፣ ይህን ቫሊዩ ፈጥሬ እሩ ገጠር ውስጥ ወዳሉ ሰዎች ላደርስ የሚችለው ጠይቅ፣ መልስ ታገኛለህ። እንዴት አድርጌ ነው ይህን ዝብርርቅ ያለውን ቤቴ ውስጥ ያለውን ግንኙነት ቅርጽ አስይዤ ኦርደር አስይዤ ወደ በአእምሮ ብቻ ወደማስበው የሰው ልጆች ግንኙነት ላመጣው የሚችለው እንዴት ነው? ጠይቅ ታገኛለህ። በፈለግከው የሕይወት መስክ ላይ ጥያቄ ብትጠይቅ ለዛ ጥያቄ ፈጣሪም መልስ ይሰጥሃል። እንደው በሰዋዊው መንገድ እንኳን ልሂድ ብትል ኢንተርኔት ውስጥ መልሳለ። ጥያቄው መልሶ አይደለም ጥያቄው ማይ ወደ ኋላ ማይቀለበስ ሁለት አማራጭ ማይ በጣም ኮንክሪት የሆነ ፎከስ ያለው ጠንካራ መንፈስ ባንተ ውስጥ መኖሩ ነው ያን ካደረግ ዩ አር ጎይንግ ቱ ዱ ኢት ዋን ሃንድረድ ፐርሰንት ሹር ታደርገዋል አትጠራጠር ታደርገዋል ማመካኘት ታቆማለ የመጀመሪያው ይሄ ነው ኦኬ ማመካኘት አቁም እስከዛ በኋላ ምንድ ነው ማድረገው ትለኝ ይሆናል ሁለተኛውና ብዙ ሰዎች አሁንም መለወጥ እፈልግ ነበር ህይወቴን ግን አልቻልኩም የሚሉ ሰዎች በገሃድ የሚያሳዩ አንድ ነገር ምንድን ነው የዓላማ ጥራት የላቸው ምን ሊያሳኩ እንደሚችሉ በፒክስል ደረጃ በጣም ጥፍጥፍ ያለ ንጥፍ ያለ ንጽት ያለ ክሊር የሆነ የግብ መንገድ የላቸው። ምንድነው ማሳካት የፈለግከው? ምንድን ማሳካት የፈለግከው? አንዳንድ ሰዎች እንደዚህ ይላሉ። እኔ ህይወቴን መለወጥ ፈልግ ነበር ትላል፣ እንላለን ብዙ ጊዜ። ይኸውልህ ደመነፍሳዊ አእምሮ ሳብኮንሽስ አእምሮ ዲጂታል ነው። ዘይቤ አያቅም፣ ዘዬ አያቅም፣ ወርቅ ይሄ ቅኔ አያቅም ቀጥተኛ ባልሆነ መንገድ ለማስረዳት የምትሞክረውን ነገር አቅም ቱ ዘ ፖይንት ነው የምትነግረው። ምን ማለት ነው? የሕይወት መለወጥ ማለት ምንህን ወደ ምን ማምጣት። ለምሳሌ አንዳንድ ሰዎች ፋይናንሻል ፍሪደም ፈልጋለሁ ይላሉ። ፋይናንሻል ፍሪደም ወይም ከገንዘብ ችግር ነፃ መውጣት ዓለም ላይ እንደሚወራው አይደለም። ኦፍኮርስ ፓሲቭ ኢንካም የሚባል ነገር የለም። ይህን ላረጋግጥላችሁ እችላለሁ። ፓሲቭ ኢንካም የለም። ከገንዘብ እጥረት ሙሉ በሙሉ ነፃ የሚባለውም ነገር አንተ እንደተረጎምከው የሚተረጎም ነገር ነው ኦኬ፣ አንተ የተረጎምከው ውሱን ነገር የሆነ ገንዘብ የሚያመነጭ በተከታታይ ገንዘብ የሚያመነጭ ልክ የእህል ወፍጮ ከላይ ጥሬ እህል ሲጨመርበት ከታች ዱቄት እንደሚያወጣው ከላይ የሆነ ነገር እየገባበት ከታች ዱቄት የሚያመነጭ ነገር ፈልጋለሁ ካልክ፣ ያንን አይነት ቢዝነስ ያንን አይነት ኦቶማቲክ የሆነ በየጊዜው ካሽ ፍሎ ጀነሬት የሚያደርግ ገቢ የሚያመጣ ቢዝነስ ማቋቋም ፈልጋለሁ ከሆነ ጥርት አድርገህ ያን ቢዝነስ እነማንን እንደሚያገለግል፣ በስንት ገንዘብ እንደሚቋቋም፣ በስንት ጊዜ ዋጋውን እንደሚመልስ፣ ደንበኞቹ እነማን እንደሆኑ፣ ምን ቢዝነስ ሞዴል እንደምትከተል የቢዝነሱን ዝርዝር ነገር ቁጭ ብለህ ማውራት ያስፈልግሃል። ምን ያህል 24 ሰዓት ውስጥ ምን ያህል ጊዜህን ይወስዳል? ምን አይነት ታለንት፣ ምን አይነት እውቀት ነው የሚፈልገው? ከደንበኞቹ ጋር የምታደርገው ግንኙነት እንዴት አይነት ነው? ኦንላይን ነው የሚያልቀው ግማሹ ኦንላይን ግማሹ ደግሞ ኦፍላይን ነው? ትእዛዙ በኦንላይን ምርቱን ወይም አገልግሎቱን ማድረስ ደግሞ በምን አይነት መንገድ ነው? ቢዝነሱ የምትሰራው ደንበኞች ስነማን ናቸው? ያላቸው የመግዛት ስነ ልቦናስ ምንድን የሚመስለው? ዝርዝር ነገሩን ሳንጨርስ ቢዝነስ ማቋቋም እንፈልጋለን ብትል ግልጽ አይደለም። አሁንም አእምሯቸው ውስጥ የሚመጣውን ጥያቄ ያውቀዋል። አቶ አሸናፊ ገና እኮ ገንዘቡን አላገኘሁትም እንዴት አድርጌ ነው ቁጭ ብዬ የምሰራው? ይህን ያህል ገንዘብ ያስፈልጋል፣ ደመኞች ነትና ናቸው፣ ይህን ያህል ፕሮዳክት በእንዲህ አይነት ጊዜ ይሸጣል እንዴት ልል ይችላለሁ? መጀመሪያ አንተ ውስጥ ሳያልቅ አንተ ጥርት አድርገ ሳጨርስ ገንዘቡን ከኪሱ አውጥተው የሚሰጥ ሰው በምን አምኖ ይሰጣል? አንተ ስታስበ፣ አንተ ስታውራው፣ ስታብራራው ለዚያ ለሚሰማ ሰው ስትገልጸው ያለቀና መሬት ላይ ያለ ነገር እንደሚያደርግ ሰው አርገ ማስረዳት የምችልበት ደረጃ ለመድረስ አለብን። ፒክስል ሌቭል ግሬይን ሌቭል መሬት ላይ ወርዶ ለአምስት ዓመት ህፃን ስታስረዳው የሚገባ በሚገባ ቅለት እየተዘጋጀ መሆን አለበት። ዓላማህን ጥርት አርገ መነሳት ያስፈልጋል ማለቱ ባጭሩ። ዓላማ ካልጠራ ትጀምራለህ፣ ትመለሳለህ። ለምን ቢባል የት ለመሄድ እንደተነሳ ከመጀመሪያው ነው አታውቅም። ደረስክ አልደረስክ የምትመዝንበት ነገር የለም። ጥርት አድርገህ ከተነሳ ግን መድረስ አለመድረስም ብቻ አይደለም፣ መንገድ ስትስትም እንዴ ወደ መንገድ እንደምትመለስ ታውቀዋለህ። ስለዚህ ክላሪፋይ ዩ ቪዥን ሁለተኛው ይሄ ነው። አንድ ሰው ዓላማውን ጥርት አድርጎ ከተነሳ የሚፈልገውን ማምጣት የሚፈልገውን ውጤት አጥርቶ ከተነሳ አሁን ግልጽ ነው ለመጀመር። ሶስተኛ ላይ ብዙ ሰዎች አሁንም እስታክ የሚያደርጉበት ሶስተኛው ምክንያት ውጤት ወዲያው የማየት አባዜ ነው። ሂደቱን ዘሎዬ የማለት ቶሎ ብሎ ውጤቱን የማምጣት ልክ ምን እንደማለት መሰላችሁ? አንድ ገበሬ ነጭ ጤፍ ጥቁር አፈር ላይ ድልድል ያለ አፈር ላይ ጭቃ አፈር ላይ ነጭ ጤፍ ዘርቶ እስከሚበቅል ድረስ እዛው ቁጭ ብሎ እዛው ተኝቶ እንደማየት ማለት ነው። በዛ አይነት መንገድ አይደለም ተፈጥሮ የምትሰራው። ተፈጥሮ የምትሰራበት መንገድ ልንገራችሁ። የኔ ፍልስፍና አይደለም። ኔቸር የሚሰራበት ተፈጥሮ የሚሰራበት መንገድ ልንገራችሁ አንተ አሁን የሚባልበት ቅጽበት ላይ ይሄ አሁን ማውራበት ሰዓት አሁን የሚባልበት ቅጽበት ላይ የምታደርገውን የምትወስነውን የምትመርጠውን አሁን ትመርጣለህ ትወስናለህ ታደርጋለህ። ይሄ ያደረግከው የመረጥከው የወሰንከው ነገር ቀጥሎ ባለው ሞመንት ውስጥ ውጤት አለው። አሁን ትዘራለህ። የዘራኸው ነገር ምርት ያመጣል። መዝራቱን ከዘራህ እንዴት እንደሚበቅል፣ እንዴት ቅጠል እንደሚያወጣ፣ እንዴት ቅርንጫፍ እንደሚያወጣ፣ እንዴት አበባ እንደሚያብብ፣ እንዴት ፍሬ እንደሚያፈራ አንተ መጨነቅ አያስፈልግም። ምክንያቱም ከአንተ ችሎታ ውጪ ነው። እሱ ያለው የፈጣሪ ሬልም ነው። እሱ ሰው ታምኖ የሚጠበቅበትን ነገር ካረገ፣ ተፈጥሮ ታምና የሚጠበቅበትን ነገር ታደርጋለች። ሰዎች ግን ምን ያደርጋሉ መሰላቸው ከነሱ የሚጠበቀውን ነገር ሳያደርጉ ማድረግ የማይችሉትን ከነሱ ችሎታ በላይ የሆነውን ነገር ለማድረግ እጆቻቸውን ይዘረጋሉ። ዶንት ዱ ዛት። እዚሁ ቁጭ ብለው ካሌንደር ላይ ቀን መቁጠር ይጀምራሉ። ያ ያሰብኩት ነገር የሚሳካበት ቀን ሁለት ወር ቀረው፣ ሶስት ወር ቀረው፣ አራት ወር ቀረው እያሉ ይውለ እርግጠኛ የምትሆንበትን መንገድ ልንገር አሁን ተብሎ በሚጠራበት ጊዜ አንተ ማድረግ የሚገባህን ነገር በእርግጠኝነት ሳታጓደል ካደረግ በሚያስደንቅና ካንተ ችሎታ በሚያልፍ ጥበብ ተፈጥሮ አከናውና ከዚህ አድራጎት፣ ከዚህ ምርጫና ውሳኔ መውጣት የሚገባዋን አውትፖት ታመጣለች። እሱ ማለት ምን ማለት? አንተ ምርጫህን ትመርጣለህ፣ ምርጫህ ውጤት ያመጣል። አንተ ትወስናለህ፣ ውሳኔህ ውጤት ያመጣል። አንተ የሆነ ነገር ታደርጋለህ፣ ያ ያደረግከው ነገር ተከትሎ የሚመጣ ውጤት አለው። የሰው ልጅ በስጋ ውስጥ ባለበት ሰዓት ማድረግ የሚችለው ነገር እዚህና አሁን ላይ መደረግ የሚችለው ነገር ላይ ትኩረት ማድረግ ነው። ለምሳሌ ቅድም ወደ ቅድሙ ቢዝነስ እንመለስና በግርድፉ ምን ማድረግ እንደምትፈልግ ታውቃለህ፣ ግን ዝርዝሩ ነገር አታውቅም። እዚሁ ቁጭ ብለህ ዝርዝሩን መስራት ብትጀምር፣ ቢዝነስ ሞዴሉ ምን እንደሚመስል የደንበኞች ባህሪ ምን እንደሚመስል፣ ሄደህ ሶሻል ሚዲያ ላይ ሰርፍ ብታደርግ፣ ፍላጎታቸውን ብታጠና አሁን ገበያ ላይ እየቀረበ ያለውን ምርት ያን አሁን አንተ ልትፈጥረዋል ያሰብከውን የሚመስል ምን አይነት እርካታ እያመጣላቸው እንደሆነ የትኛው ችግራቸው እንደተፈታ የትኛው ችግራቸው እንዳልተፈታ ብታጠናና እሱም በደምብ አድርገህ ዶክመንት ብታደርግ ድንገት ባላሰብከው ቀን የሆነ ስብሰባ የሆነ ሴሚናር ላይ ከሆነ ሰው ጎን ትቀመጣለህ። ከዛ ትነጋገራላችሁ። ከየት ነው የመጣኸው? ከዚህ ነው የመጣሁት። ትናባላለሁ። ሁለት ልጆች አባት ነኝ። እንዲህ አይነት የስራ ሀሳብ አለኝ። ልክ ግልጽ እና እርግጠኛ በሆነ ድምፅ ቶኔሽን ይህን ነገር ማለት ስትጀምር ከጎን ያለው ሰው ጥያቄ መጠየቅ ይጀምራል። ምን አይነት ቢዝነስ? እንደዚህ አይነት ቢዝነስ። እነማን ናቸው ደንበኞች? እነንትና ዘርዝረህ ማውራት ይጀምራል። ያዳምጠሃል። በአራት ደቂቃ ውስጥ በሱ ኪስ ውስጥ ያለውን ገንዘብ ከአንተ ጋር አሻርኮ ቢዝነስ እንድትጀምሩ ማድረግ የሚችል ጥራት ገንብተህ ልትሄድ ትችላለህ። ያን ጥራት እዛ ቦታ ላይ ያመጣኸው አሁን ላይ ቁጭ ብለህ ገንዘብ ኪስ ውስጥ እንዳለ ሰው ተቀምጠ ስለሰራ ነው። አሁን የሰራው ነገር ላይ ቀጥሎ ባለው ሞመንት ላይ እድሎችን የምታይበትን መንገድ፣ ከሰዎች ጋር የምትግባባበትን መንገድ፣ ነገሮችን የምትመዝንበትን መንገድ ሙሉ በሙሉ ይለውጠዋል። ተዘጋጅተሃል ማለት ያ ዝግጅት የሚፈጥረው ውጤት አለ ማለት ነው። ስለዚህ የሰው ልጆች ኦብሰስድ መሆን አያስፈልጋቸውም። ሆን መቼ ይደርስ ሲሆን መቼምና መጀመሪያ ስራህን ስራ። እዚህ ቁጭ በልና ቲም እንዴት እንደሚዋቀር ተማር። እንዴት ኢንተርፕሪኖሮች አእምሯቸው ውስጥ ያለውን ሀሳብ አውጥተው ወረቀት ላይ ኮምፒውተር ውስጥ እንደሚያስገቡ ያን ሀሳብ ደግሞ አጥርተው ወደ ሌሎች ገንዘብ ወዳላቸው ሰዎች እንዴት እንደሚያጋቡ ቁጭ በሉና አጥኑ። ጊዜው እኮ አሁን። በሚቀጥሉት ዓመታት በእርግጠኝነት የምነግራቸው ነገር በኢትዮጵያ ውስጥ ሀሳብ፣ ህልም፣ ሰዎችን ማገልገል የሚችል የቢዝነስ ሀሳብ ያላቸው ሰዎች በገንዘብ ማጣት ምክንያት ሀሳባቸው እንደማይጨናገፍ፣ ህልማቸው እንደማይከሽፍ ላረጋግጥላቸው እፈልጋለሁ። እርግጠኛ ነኝ ምን እየመጣ እንደሆነ እያየሁ ስለሆነ፣ ስለዚህ ቁጭ በልና ማጥራት የሚገባህን ነገር አጥራ። ያ ነገር ምን ያመጣ ይሆን ብልህ ግን አትጨናነቅ፣ ወይም ደግሞ ይሄ ጥድፊያ ውስጥ አትግባ። ሂደቱ ራሱ ያምጣው ውጤቱን። ስለዚህ ኦብሰስድ መሆን ወይም ደግሞ አባዜ ይሄ ውጤት ቶሎ የማየት አባዜ ውስጥ መግባት ውጤቱን ያዘገየዋል እንጂ ወደ ምንፈልገው ፍጥነት አያመጣው ሶስተኛው ይህን ማቆም የሚገባን ነገር ይሄ ነው። አራተኛውና የመጨረሻው ልክ ወደ ስራ ስትገባ ከዚህ በፊት ተሰምቶ የማያቅ አዲስ እንግዳ ስሜት ይሰማ ይጀምራል። ክልከላ ልትለው ትችላለህ ልታደርገው ካሰብከው ነገር የሚያጨናግፍ የሆነ ፍርሃት፣ የሆነ ግራ መጋባት። ይህ ነገር ይሆናል። አሁን አሁን የማስበው ነገር እውነት ስጋ ለብሶ መሬት ላይ ወርዶ አሁን እኔ ቢዝነስ አቋቁሜ በሚሊዮኖች የሚቆጠር ገንዘብ በእኔ ቢዝነስ አካውንት ውስጥ ካሽፍሎ ሲመላለስ አሁን ማየት ይችላል። ስታስበው የሆነ ከዚህ በፊት ተሰብቶ ማያቅ እንግዳ ነገር ይሰማል። አንድ ተፈጥሯዊ ፌኖመናል ነገር እዚህም ውስጥ በነገራችን ላይ ሬዚስታንስ ወይም ደግሞ በውስጥ በኩል በስሜት የመከልከል ስሜት ወደ ላይ ስትወጣ እንጂ ወደ ታች ስትወርድ አይሰማ። ይሄ ከብዙ ጊዜ በኋላ ከብዙ መዘግየት በኋላ በቅርብ ጊዜ የገባኝና በጣም የእውነት የገባኝ ነገር ነው። አሁን የምነግርህ ነገር ስትወጣ ነው መጥፎ ስሜት የሚሰማህ እንጂ እንዳታደርግ የሚከለክል ፍርሃትና ባርባር የሚል የሚሰማህ ወደ ላይ ስትወጣ ነው እንጂ ወደ እድገት ስትሄድ ነው እንጂ ሞክረህ የማታቀውን ነገር ለማሳካት ስትነሳ ነው እንጂ ከነበርክበት ሕይወት ወደ ማሽቆልቆል ስትሄድ ያ የክልከላ ስሜት አይሰማም። ጎበዝ ተማሪ ዩኒቨርሲቲ ውስጥ በጣም የሚከበር የሚወደር ተማሪ በአንድ ቀን ለሊት ልምምድ ክራክ አዲክቱ ወደሚያደርገው የሕይወት ጉዞ ውስጥ ሊገባ ይችላል። ቀላል ነው በነገራችን ላይ ወደ ቁልቁለት መሄድና ወደ ተራራ መውጣት ምን ያህል ልዩነት እንዳላቸው እናውቃለን። ቁልቁለት ለመሄድ ለማሽቆልቆል፣ ለመደህየት፣ ካለን ካራክተር ለመውረድ፣ ካለንበት ደረጃ ወደታች ለማሽቆልቆል ሰከንዶች እና ደቂቃዎች በቂ ናቸው። ወደ ላይ ለመውጣት ግን ምጥ አለው። ጉልበት ይፈልጋል፣ ጽናት ይፈልጋል እዛው ላይ ትኩረታችንን አድርገን መቆየት ይፈልጋል። ተራራ የሚወጡ ሰዎችን ወይም በገመድ ክሊፍ የሚወጡ ሰዎች ምን አይነት ትኩረት እንዳላቸው ማሰብ ትችላላችሁ። አሁን እንግዲህ የሆነ የሆነ ፍንጭ አግኝታችኋል ማለት ነው። ፍርሃት ተሰምቶ ከሆነ እንዳትለቀው። የሆነ ባር ባር የሚል ከዚህ በፊት ተሰምቶ የማያቅ እንግዳ ስሜት እየተሰማ ከሆነ ኔቨር ሌት ጎ።